ሰላም ጤና ይስጥልን። እንደምን አላችሁልን? እንኳን በደህና መጣችሁ። በዚህ ሰዓት በዚህ ቪዲዮ የማጋራችሁ የምሳሌ ድራማ ነው። ከባለፈው ክፍል ቀጥሎ እንዳየነው ብሩክ ያው ልጁን ምሳሌን ይዞ ወደ ባንኮክ ለሕክምና ለመሄድ ሁሉ ነገር ተከናውኖለት ቀን እየቆጠረ ጊዜው ደርሶ እንግዲህ ለመሄድ ጥቂት ቀናት ቀርተውት ነበር ለዚህ ሁሉ ስኬት ለዚህ ሁሉ መከናወን ምክንያት የሆነውን በሁሉ ሳይለየው ከጎኑ ሆኖ እያጽናናው እየረዳው ደግፎት እንግዲህ ነገሮች እንዲሳኩ እንዲቀኑለት የረዳውን ሞገስን በዚህ ሰዓት ከጎኑ ማጣቱ ግን በጣም አሳስቦታል። እንግዲህ ሞገስ ይቅርታውንም ስላልተቀበለም በቃ ምን እንደሚያደርግ ጨንቆታል። ሆኖም በዚህ ሰዓት አጠገቢ ቢሆን በጣም ደስ ባሌ ነበር እያለ እንግዲህ እንደ ባዶነትም ተሰምቶታል። ዳጣም ሁለቱን ለማግባባት የበኩሏን ጥራለች። ሞገስ ጋርም ደጋግማ በመሄድ ልታስማማው እንግዲህ ይቅር እንዲለውም ልታደርግ ብዙ ጥረት አድርጋ ነበር። ሞገስ ግን አምርሯል። እንግዲህ ለብሩክ አልጨከንም፣ የሚያስፈልገውን ሁሉ እያደረገ ነው። ከራሱ አልፎ ለብሩክ ስኬት ይመኝለታል። ማለትም ነገሮች ተሳክቶ ልጁን እንዲያሳክም እስከ መጨረሻው እስከ ጥግ እንግዲህ ረድቶታል። ሆኖም ግን ይቅርታውን ግን አልተቀበለም። በሌላ በኩል ልቧ የማያርፍ ማህሌት አርፋ አልተቀመጠችም። እያንዳንዱን የብሩክን እንቅስቃሴ እያደረገ ያለውን መች እንደሚሄድ እያንዳንዱን ነገር ትከታተል ኖሯል እና ምን ማድረግ እንዳለባትም ከዝና ጋር ኤፍራታ እህቷም ሆነው እየመከሩበት እንግዲህ ነገር እየዶለቱ ነው የማህሌት የመጀመሪያው አንዱና ዋናው አላማዋ ብሩክ ወደ ባንኮክ ልጁን ይዞ እንዳይሄድ፣ እሱን ትራንስፖርቱን፣ በጉዞ ያለውን ነገር በክስ መልኩ ገብታ እንግዲህ ማስተጓጎል ነው። ያንን ለማድረግም ተፍተፍ እያለች ነው። የዝናም እርዳታ ያስፈልጋታል እና ዝናም ያው አዋቂ ነኝ ባይ ነው። ሲቀጥል ብዙ የማውቃቸው ሰዎች አሉም ይላል። እነሱም ይረዱናል፣ ይሄ በጣም ኢምንት ነው፣ አታስቢ እያለ ምን ማድረግ እንዳለባቸውን በጥንቃቄ እየመከራቸው እንግዲህ፣ እንዲህ አድርጋችሁ ከዚህ በኋላ እንዲህ ምናምን እያለ ማድረግ ያለባቸውን በሙሉ አስረግጦ እየነገራቸው ነበር። ከዛ ሁሉ በፊት ግን የዝና አንዱና ዋናው አላማውና ፍላጎቱ ከብሩክ በፊት ሞገስን መግደል የሚለው ላይ ነው። ከዛ በኋላ ብሩክን እንደዛ ነው አላማው። እሱ አንደኛ ለራሱን በማሰብ ነው። ሉላም እንዳትወሰድበት በጣም ስለሚሰጋ ነው። ድጋሜ ከተወሰደችበት እንደሚያጣት ልቡ ነግሮታል። ለዛ ሞገስን ማጥቃት የሚለው ላይ አንቺ ተሰማሪ፣ ይሄን ካስፈጽምሽ እኔ ደግሞ ይሄን አስፈጽማለሁ በሚል እንግዲህ ተነጋግረዋል። እሷ ደግሞ በእኔ የሆነብህ አግኘዋለሁ አሁንም እየተከታተልኩት ነበረ ብላ ነበር። እንግዲህ ከዚህ በፊት እየተከታተሉት ከኋላው ያው እሱም አይቶ ሸሸ እንጂ እሷም ደግሞ ተመለሱ ካያቸው ካያችሁ ብላ መለሰችው እንጂ ያው እንዲከታተሉት አድርጋ ነው፣ ነበር መግቢያ መውጫውን ሁሉ ነገር ቃኝታለች። የት እንደሚውል የት እንደሚገባ የሚወጣ ሁሉ ነገር ደርሳበታለች። ለዛ እሱን ማጥቃቱ ለእኔ በጣም ቀላል ነው፣ በኔ ተው ብላለች። ዝናም እንግዲያውስ የክሱን ነገር አንቺ ጀምሪ፣ ከዛ በኋላ አንዳንድ ዶክመንቶችን ወደ እኔ አምጪ፣ አየር መንገድ ማወቀሰው አለ። ያንን ነገር በዚህ መልኩ ገብተን እንደዚህ እናደርገዋለን፣ እናስተጓጉለዋለን፣ እንዳይሄድ እዛው አየር መንገድ ላይ ችግር እንፈጥራለን የሚለውን እንግዲህ ዶልተውበት፣ በዚህም ወስነው ያው ማን ነው ብሩክ የሚሄደው ከሶስት ቀን በኋላ የሚለውን ነገር ነው እነሱ የሚያውቁት የነበረው። በኋላ ግን ዝና ጥበበኛ እንግዲህ ይህን በደንብ ስማርት ሆኖ ነቅቶ ነበር፣ በደንብ የብሩክን ሀሳብ ተረድቶ፣ ከዚህም በፊት ንብረቱ ሊሸጥ ሲል ስለሸወዳቸው አሁንም ደግሞ ይሸውደናል በሚል እንግዲህ በደንብ እዛው አየር መንገድ በመች እንደሚሄድ በስንት ሰዓት እንደሚሄድ ያለውን ነገር አጣርቶ ደርሶበት ነበር። እና በዛም የተነሳ እንግዲህ ማህሌትን ሲያብጠለጥላት ነበር። አንቺም ብሎ አዋቂ ምንም አታቂ ሰውነሽ እያለ እንግዲህ ልኳን እየነገራትም ነበር። እሷም ደግሞ ለምንድን ነው እንደዚህ የምትሰድበኝ እያለች ሳለ እንግዲህ ሲነግራትም ነበር፣ አንቺ የምታውቂው ከሶስት ቀን በኋላ እንደሚሄድ ነው፣ ነገር ግን አይደለም፣ አንድ ቀን ነው የቀረው ብሎ በእርግጠኝነት ያለውን እንግዲህ መረጃ ሲነግራት እሷም በጣም ተገርማ ስታደናንቀውም ነበር። እንግዲህ ከአንተ ጋር በመስራቴ እጅግ ተደስቻለሁ እያለች ገና ነገሮች ሳይሳኩ በቃ ምስጋና በምስጋና እያርከፈከፈችበት እንግዲህ ሙቀት እየሰጠችው እንዲሁም ልታማልለው ሁሉ እየሞከረች፣ እሱ ግን ሲያጥላላት ነበር። እንግዲህ እኔ ባለትዳር የተከበርኩ ሰው ነኝ፣ ፊቴ እንደዚህ አታሽ ቃብጪ፣ እንደዚህ ለማማለል ምታረጊውን ነገር አቁሚ ብሎ ቅስሟን ሰብሮ ነበር። ማህሌት ግን ያው አንተ ብቻን የምፈልገውን አርግ እንጂ አንተ የምትፈልገውን ሁሉ አደርግልሃለሁ ስትልም ነበር። ያው ዝና እሷነቷን አይፈልግም እንጂ እሱ ከሉላ ውጪ አይፈልግም እንጂ ቢፈልግ እሷ ያንንም ለማድረግ ራሱ ምንም አይመስላትም። ሲጀመር ከሞገስ ጋርም የተኛች ናት፣ ለብሩክ ያልታመነች ናት። በሌላ በኩል ብሩክ ከባድ ስጋት ሆኖበታል። ውስጡም እየፈራ ነው። ምክንያቱም ጉዞን እንዳያስተጓጉሉት። ይህ እንግዲህ የሞት የሽረት ነው። ምክንያቱም ልጁ ካልሄደች በዚህ ጊዜ ካልታከመች፣ ቀኑን ካስተጓጉሉበት፣ በክስ ምክንያት እንዳይሄድ ካደረጉ በዚህ ቆይታ ልጁ ደግሞ በህይወት አተርፍም። ያ ማለት በጣም የመጨረሻ ውሳኔ ነው። ይህን ካደረገች ደግሞ ማህሌትን በህይወት አልተዋትም እያለ እንግዲህ ውሳኔውን እያሳወቀ ውስጡ ደግሞ ፍርሃቱን ያለውን ስሜት ለዳጣ እያጋራት ነበር። እሷ ግን እግዚአብሔር ይረዳሃል፣ እስካሁን የረዳህ አምላክ እያለች እያጽናናችው፣ በብዙ ነገሩም እጅግ እያስጠላት፣ በዚህ ልክ ሰው ለምን ክፉ ይሆናል? ማህሌትስ ብትሆን እንደው ይህን ነገር በማድረጓ ምንድን ነው የምትጠቀመው? አንድ ሰው በክፋት ሲነሳ ጥቅም ለማግኘት ነው። እሷ ግን የሰው ጉዳት ነው እንጂ ጥቅም አይደለም። እዚህ ጋር ጥቅምም ሆኖ ግን ከምንም በላይ የሰው መጎዳት ነው የእሷ ደስታ እና ስኬት ብላ እያጠነችው፣ ይሄም በጣም እያስገረማት ዳጣ በጣም እያስጠላት፣ እንዲሁም እየፈራችለትም ለሞገስ በአንድ በኩል ደግሞ እያጽናናችው በዛ ሂደት ቆይታ አድርገው እንግዲህ ጊዜው ደርሶ ቀኑ ደርሶ ቅድስት ሁሉ ነገር አሰናድታ እንግዲህ ዳጣም ልትሸኛቸው ወደ አየር መንገድ እየሄዱ ያው ቅድስትም ተሰናብታቸው በመኪና ገብተው ወደ አየር መንገድ እየሄዱ ነበር። በሌላ በኩል ደግሞ ማህሌትም ያው ዝና ነገሩን አጣርቶ ስለነገራት የሚሄድበት ቀን ገና ሳይሆን እንደነገ ነው ብሎ ስለነገራት እሷም ሳልቀደም ልቅደም በሚል በ ሌላ በኩል እንግዲህ ከእህቷ ጋር ሆና ብዙ ሰነዶችን፣ ዶክመንቶችን፣ የክስ አንዳንድ ነገሮችን እሱን ከጉዞ የሚያስተጓጉሉ ፋይሎችን በሙሉ ይዛ እንግዲህ ሳልቀደም ልቅደም ብላ በራይድ እንግዲህ ተኮናትረው እየሄዱ ነበር። በራይድ የጫናቸው ሰው ደግሞ ሾፌሩ እንግዲህ እራሱን ሸፋፍኗል፣ ማንነቱም እንዳይታወቅ ይመስለኛል። ብሩክ ጥበበኛ እንደመሆኑ እዛ ጋር ሊመጡ ይችላል ብሎ ስላሰበ እነሱን የሚያስተጓጉል ሰው እዛ ጋር አኑሮ አስቀድሞ አኑሮ ኖሯል። እና ያ ሹፌር እንግዲህ በእርግጠኝነት እነሱን እንግዲህ ምንም ክራውድድ አይደለ፣ መንገዱ ክፍት ነው። አብሮ እንግዲህ ከንፎ ሄዶ ወዲያው መድረስ ይችላል። ከነብሩ ቀድሞ መድረስ የሚችልበት ሲቹዌሽን ነው የመንገዱ ሁኔታ። ሆኖም ግን ሹፌሩ እየተጎተተ በጣም እያበሳጫቸው ነበር እነ ኤፍራታና ማህሌት እየሰደቡትም እየተቆጡትም እየተለማመጡትም ምን ማይሰማ ደንቆሮ ምን ምን እያሉ ብዙ ነገር ሲናገሩ እሱ ምንም መልስ አይሰጣቸውም ምንም አይናገራቸውም እንደሚፈልጉትም እየሾፈረም አይደለም ወይ ወርደውም በሌላም መሄድ እንትን አላሉም። በዛ ሁኔታ እንግዲህ እየተጎተተ ሲሾፍር ብሎም ደግሞ አቋራጭ መንገድ ነው ቅርብ ነው ብሎ በሌላ አቅጣጫ ይዟቸው ሲሄድ ተመልክተን ነበር። እንግዲህ በዚህ ሂደት ላይ ነው፣ እነብሩክ ደግሞ በአንድ በኩል ሄደው አየር መንገድ ደርሰው ዳጣም ከውጭ ተሰናብታቸው ወደ ውስጥ በመግባት ባለው ሂደት ላይ ነው። እንግዲህ ይህ ድራማ የተጠናቀቀው እነ ማህሌትና ኢፍራታ በእነሱ ቤት ፈጥነው ደርሰው ያንን ሰነዶች ሁሉ ይዘው ሄደው ከዛ እዛ አስገብተው ከብሩክ ቀድሞ አስገብተው ከዛ ያ ፋይል እና ዶክመንት ክሱ ሁሉ ያደረገው ነገር ሲታይ ያ ብሩክን ከጉዞ የሚያስቀር ነው ብለው አምነውበት የያዙት ነገር እንግዲህ እዛም ሳይደርስ፣ በዚህ መሃል እነሱን ይዞ የሄደው ሹፌር በሌላ አቅጣጫ አቋራጭ ነው ብሎ ወደ ሌላ ቦታ ነው ይዟቸው እየሄደ ያለው። እንግዲህ ብሩክ በዚህ መሐል ተሳክቶለት እንግዲህ በቀጣይ ይሄድ ይሆን የሚለው የሁላችንም ጥያቄ ነው። እንግዲህ የየዋህነቱ አምላክ የልጁ አምላክ ረድቶት እንግዲህ ተሳክቶለት ይሄዳል የሚል እምነት ነው ያለን። ምክንያቱም ክፉ ሰው እስከ መጨረሻ አይሳካለትም፣ እስከ ጥግ አይሳካለትም። የተወሰነ ያህል ርቀት ቢጓዝ ነው እንጂ እስከ ፍጻሜ ክፉ ሰው አይሳካለትም። እናም እነ ማህሌትም እንደዛ ነው የሚሆኑት። ሀሳባቸው ሳይሳካ ቀርቶ ብሩክ ግን ተሳክቶለት ምሳሌን ይዞ ለማሳከም ሲሄድ፣ እሷ ደግሞ እንግዲህ በንዴት በቅናት ስትፍጨረጨር እንግዲህ በቀጣይ ክፍል ይህንን ነው የምናየው ብዬ ነው የምገምተው የምጠብቀው። ከዚህ ክፍል እንደተረዳ ነው ማለት ነው። እና በዚህ ክፍል የቃኝ ነው ይህን ይመስላል። እንግዲህ ማህሌት ይህ የብሩክን ጉዞ ማስተጓገል ሳይሳካላት ሲቀር በቀጣይ እንግዲህ ሞገስን ለማጥቃት ባለው ሂደት በተሰማራችበት ይሳካላት ይሆን? ብሩክ ያው እንደሚከታተሉት አይቷል ነቅቷልም። እንግዲህ ከዚህ በኋላ በተጠንቀቅ ነው እንት የሚለው እየሄድ የሚቀመጥበትም እንዲሁም አምሽቶ መግባት ያን ሁሉ መተው እንዳለበት ወስኗል። ስለሆነም በየት በኩል አግኝተውት ሊበቀሉት ይችሉ ይሆን? እንግዲህ በቀጣይ ክፍል ቀጣዩን የምናጋራችሁ ይሆናል። በዚህ ክፍል የዳሰስ ነው ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሁኑልን። ይህን ቪዲዮ በማየት እስካሁን ስለቆያችሁ ከልብ አመሰግናለሁ። ባይ ባይ።